ዛሬ ኢትዮጵያ በዓለም አቀፍ የዲያብሎስ ዘማቾች መወረሯን ልትጠራጠሩ አይገባም። የዛሬው መሪያችን የማንን አጀንዳ ነው የሚያስፈጽሙት? አዎን፣ የዓለም አቀፉን የዲያብሎስ አገዛዝ ዘመቻ አስፈጻሚ ናቸው። የእንግሊዝ የስለላ ተቋም፣ የአሜሪካ የስለላ ተቋም፣ የአረብ ኤሚሬትስ፣ የሳውዲ አረቢያ መንግሥታት የስለላ ተቋም፣ የቻይና የስለላ ተቋም በጠቅላላ የአውሮፓ የስለላ ተቋም በአንድ ኅብረት፣ በአንድ ላይ ስለምን ብራቸውን ያፈሳሉ? ጠዋት ማታ ሰላዮቻቸው ይመላለሳሉ። ለመሆኑ በኢትዮጵያ ምድር ይህን ያህል ህዝበ ክርስቲያን የተዋህዶ አማኝ ሲያልቅ፣ ሲሰደድ፣ በጅምላ ሲፈረጅ አይታችኋል? አልታየም የሚል ሰው የለም። ዘረኛው የትግሬው ኃይል ኢትዮጵያን ሲበትን ሲገል ሲያሳድድ ለ29 ዓመታት አካሂዷል። ይህንን ድርጊት ከእሱ ማኅፀን የወጣው የአሁኑ መንግሥት ደግሞ መልኩን የቀየረ እባብ ማለት ነው። በመልእክት ስምንት በሚገባ ተገልጧል። ቤተ ክርስቲያናችንን፣ የተዋህዶ እምነታችንን ለማጥፋት ወያኔ ጀመረችውን የተቀናጀ ዘመቻ ይህም መንግሥት አጠናክሮ እያካሄደ ነው። የእሱ አባት ወያኔ ቤተ ክርስቲያናችን ገዳማትን ታላላቅ አባቶችን በብዙ ዘዴ አጥፍታለች። የዛሬው መንግሥት ደግሞ በአዲስ ጥርስ መልኩን ቀይሮ የመጣ ነው። በእንግሊዝና በአሜሪካ ዕቅድ መሠረት የቆመም ነው። በእነ ቻይናም ፍጹም የሚደገፍ ነው። ይህ የአብይ መንግሥት ሥልጣን ከጨበጠ ጀምሮ ቤተ ክርስቲያን ፈርሳለች፣ ተቃጥላለች ምዕመናኖቿ ሁሉ በዕቅድና በስልት ብቻ ሳይሆን በግልጽ በሚታይ የተዋህዶ ጥላቻ ይህንን እምነት በጨበጠው የአማራ ኅብረተሰብ ላይ ጦርነትና ዘሩን የማጥፋት ዘመቻ እያካሄደ ይገኛል። ይህኛው አገዛዝ መሠረቱን ያደረገው እንደ በፊተኛው የትግሬን ሕዝብ መሠረት እንዳደረገው ሁሉ የሞ ኦሮሞን ሕዝብ ሲሆን ሁሉንም የሞ ኦሮሞ ሕዝብ ሳይሆን በይበልጥ የምሥራቁንና የምዕራቡን የኦሮሞ ክፍል መሰረት አድርጓል። በእምነቱም መናፍቁንና እስላሙን መሰረት ያደረገ ነው። በሁለት ዓመት ተኩል ጊዜ እጅግ ብዙ ሕዝብን አስፈጅቷል። ለረጅም ጊዜ ይህንኑ ለመፈጸም የሚያስችለው ዝግጅትና ጥረት እያደረገም ይገኛል። ምኞት ቢሆንም የሆነ ሆኖ የእግዚአብሔር ርስት አጥፍቷል፣ የቅድስናውንም መቅደስ አፈርሷል ይላል የሉላ ቃል። ይህንን አይተናል። ቤተ ክርስቲያንን በማቃጠል በማፍረስ አሳይቶናል። ስለዚህ ፍርዱ እጅግ የከበደ መሆኑን ሁሉም የመልእክቱ አንባቢዎች እንድትረዱ አስገነዝባለሁ። ገና ወደ ዋናው መልእክት ሳትገቡ በመግቢያው በር ላይ የልዑልን ኃይለ ቃል ያስቀመጥኩት በምክንያት ነው። የመጣው ጠረጋ የሰው ልጅ በታሪኩ ያላየው የእግዚአብሔርም ቁጣ ምን ያህል ብርቱና የማይመለስ እንደሆነ ያረጋግጣል። ከዚህም መግቢያ ቃል ቀጥሎ የምታገኙት ከራእይ ዮሐንስ ከምዕራፍ 16 ከምዕራፍ 18 ከምዕራፍ 19 የተገለጸውን ኃይለ ቃል ሲሆን የቁጣውን ፍሰት የሚያመላክት ክብደቱንም የሚያሳይ ግቡም በራእየ ዮሐንስ ሀያ የተጠቀሰው የሉል ኃይለ ቃል መፈጸም መሆኑን እንድትገነዘቡ አሳስባችኋለሁ። የመልእክቱ መሠረታዊ ይዘትና ዓላማ መልእክቱ የወጣው እንደ ቀደመው መልእክቶች በልዑል ባሪያ በሚል ብቻ የተገለጸ ወይም የተላለፈ አይደለም። ይልቅስ በመንግሥትነት ሥልጣን በኢትዮጵያ የዓለም ብርሃናዊ መንግሥት የወጣ መልእክት መሆኑን በግልጽ ያረጋግጣል። የመልእክቱንም ክብደትና በብርቱ የሥላሴ ፈቃደ ኀይል ተፈጻሚ የሚሆን መሆኑን ያረጋግጥልናል። መልእክቱ ብዙ ነገሮችን የሚዳስስ የሚገልጽ በንጽጽርም የሚያመላክት ተፈጻሚነቱንም በተጨባጭ የሚያስረግጥ ፍንትው ያለውን እውነትና ፍርድን ቅን ፍርድን የሚያሳይና የሚያረጋግጥም ነው። የትላንቱን ቅን የሥላሴን ፍርድና የተፈጸመውንና በሂደትም የሚፈጸመውን በአጽንኦት እያጸና በቀጣዩ የመጣውን ታላቁንና በሰው ልጅ ታሪክ ያልታየውን ጠረጋና እርምጃ የሚገልጽም ነው። ከሁሉም የሚከብደው በውስጡ ብርቱ ተፈጻሚ መመሪያ ያዘለ የከበዱ በዘመኑ ሰው ይሆናል ተብለው በፍጹም የማይታሰቡ ከባድ ውሳኔዎችን የተላለፉበት ጽኑ ትዕዛዞች፣ የጸኑና ብርቱ እርምጃዎች የታወጁበት ሲሆን ከዚህ በላይ እስከ ዛሬ ያልተገለጹ ምስጢር ሆነው የቆዩ አማኙንም የማያምነውንም ሲያወዛግቡ ለክፉዎችም ለዲያብሎስ አገልጋዮች እንደ ማደናገሪያ ሲያገለግሉ የነበሩ አንድምታዎቸውም ምንነታቸውን በግልጽ የሚገለጽበት ይሆናል። ከሥላሴ በተሰጡ መለኮታዊ ሥልጣን በልዑል ባሮችና አገልጋዮች ቀጥተኛ ትእዛዝ ተፈጻሚ የሚሆኑ ውሳኔና ትእዛዞች የወረዱበት አስቸኳይና ብርቱ ትእዛዞች የሰፈሩበትና የተገለጡበት መልእክት ነው። ሁሉም ያዳም ዘር ቢያነበው ቢያደምጠው እጅግ የሚጠቅመው ነው። ማንም ያዳም ዘር በየትኛውም ዓለም ይኑር በሥላሴ ቅን ፍርድ የማይዳኝ የለምና ይስማ። የቀደመው ባብ የቀደመው ዘንዶ ሐሰተኛው ነቢይ የተከሏቸው መንግሥታት፣ ድርጅቶች፣ የእምነት ተቋሞች፣ ተሰሚነን የሚሉ የዘመኑ የፖለቲካ ቁማርተኞች፣ ባለጠጎች በጠቅላላው ለዲያብሎስ የሰገዱ ምልክቱንም በተዘዋዋሪም ሆነ በቀጥታ የተቀበሉና ለሥጋ ትርፋቸው ነሳቸውን የሸጡ ሁሉ በብርሃናዊው ቅን ፍርድ የሚካተቱበት ስለሆነ ይስሙ እንላለን ባይሰሙም ቢሰሙም ቢያነቡም ባያነቡም የኛ ተልእኮ መርዶ ለሆነበት መርዶውን፣ ብሥርዓት ለሆነለት ብሥርዓቱን መግለጽ ብቻ ነው። እስከ ዛሬ ከሰባት ያላነሱ መልእክቶች ለአዳም ዘር በሙሉ እንዲደርሱ ተደርጓል። ከ2011 ዓ ም ጀምሮ በቴሌግራም ቻናል በዋናነት ዮሐንስ ራእይ ሃያ በሚል በልጃችን በብሩክ የተከፈተ ቻናል የኢትዮጵያ የዓለም ብርሃን መልእክታትን፣ መግለጫዎችን፣ ትምህርቶችን፣ ምክሮችን፣ ትእዛዞችን በተከታታይ ለመላው የአዳም ዘር እንዲደርስ ተደክሞበታል። ቸሩ መድኃኔ ዓለምና ድንግል ባተጋቻችሁ የእግዚአብሔር ቤተሰቦች በተለያዩ ቋንቋዎች ተተርጉሞ ሁሉም የሰው ዘር በሙሉ እንዲሰማው እንዲደርሰው ተደርጓል። እንደ እኔና እንደ መልእክቱ አገላለጽና የልዑል ውሳኔ እስከ ዛሬ እንኳን ልትኖሩ ምልክታችሁንም ማየት ባልተገባን ነበር። ይሁንና እስከ ዛሬ በንቀታችሁ በትቢታችሁ ጸንታችሁ ከቀደመው ወንጀላችሁና ክህደታችሁ ግብረ ሰዶምነታችሁና ምንዝርናችሁ በምድር ታሪክ ታይቶም ተሰምቶም ባልታያ መጻ የኀጢአት የትቢት ድርጊታችሁ እኛ የልዑል ባሮች እንኳን ልንታገሳችሁ እስከ ዛሬ በመቆየታችሁ በአምላካችን በአብርሃሙ ሥላሴ በድንግልም ስለ ትዕግሥታቸው ብዛት ተከፍተናል፣ ተሟግተናል። ውሳኔው ፍርዱ በሙላት በፍጥነት ባለመፈጸሙ አዝነናል። ይሁንና እኛ ሰው ነን፣ ትዕግሥታችንም በሰው እሳቤ ልክ ነው። የመድኃኔ ዓለም ትዕግሥት ግን እጅግ ከአእምሮ በላይ ነው። እስከ ዛሬም የቆያችሁት በዚህ ነው። አሁን ግን የልዑልንም የድንግልንም ትዕግሥት አጠንፍፋችሁ ስለ ተጠቅማችሁበት ከእንግዲህ የሚሰጥ ጊዜ በፍጹም የለም ሊኖርም አይችልም ይህም መልእክት የመጣው የመፈጸሚያችሁን ዶል ለማብሰር ብቻ ነው። በእስካሁን ትዕግሥት በፍጹም ሊከፈል የማይገባ ብርቱና ውድ ዋጋ ተከፍሏል። ጽዋው ሞልቶ ስለ ፈሰሰ ማብቂያችሁንና መደምደሚያውን የሆነውን ድግስ ትታደማላችሁ። ሁሉም የአዳም ዘር ቢያነበው ቢያደምጠው መልካምና የሚበጀው ነው። የሕይወቱ ቈይታም ሆነ ስንብቱ የሚበሰርበት የፍትሐዊ ሚዛናዊነትንም ምንነት የሚረዳበት ነውና በማስተዋል ያንብቡ። ከዚህ በኋላ በእግዚአብሔርም በድንግልም የተመረጡት ባለመዋሎቹ የተመረጡት ዕቃዎቹ ምንነት መጠነኛ መግለጫም የሚሰጥበትም ነው። ይህም የሆነው ከአሥራ አምስት ዓመት ቈይታ በኋላ በሥላሴ በተሰጠ መለኮታዊ ትእዛዝ መሠረት ነው። ለትንሣኤው ዘመን ተሻጋሪዎች በሥርዓት ለከንቶች፣ ለዚህ ዓለም ሰዎች፣ የኀጢአት ባለጸጎች፣ የዲያብሎስ ታማኞች፣ ክፉ ትውልዶች የሞትና የመጠረጊያቸው መርዶ ነው። በቃ በቃ በቃ ተፈጸመ፣ የሚል ድምፅ ብርቱ ነጎድጓድም የሁሉ ፍጥረት አስገኝ ከሆኑት ሥላሴ መንበር ከጸባዎት ወጣ። አዎን፣ ደግሜና ደጋግሜ ልንገርህ የመፈጸሚያ ትእዛዝ ወጣ። ያዳም ዘር ስማ፣ አድምጥ። ብርቱ ጥፋትህ የዘመን ጉዞውን ጨርሶ ሊያጠፋህና ሊያበጥርህ ሞትን ሊያስለምንህ እነሆ መጣ። ደግሜን፣ ቃል ልግለጽላችሁ። በቃ በቃ በቃ ተፈጸመ የሚል ድምፅ፣ ብርቱ ነጎድጓድም የሁሉ ፍጥረት አስገኝ ከሆኑት ሥላሴ መንበር ከጸባዖት ወጣ። አሁን ደግሜና ደጋግሜ ልንገርህ የመፈጸሚያ ትእዛዝ ወጣ። የአዳም ዘር ስማ አድመጥ ብርቱ ጥፋት የዘመን ጉዞውን ጨርሶ ሊያጠፋህና ሊያበጥር ሞትን ሊያስለምንህ እነሆ መጣ። ወገኖቼ የእግዚአብሔር ቤተሰቦች በዮሐንስ ራእይ 16 18 19 በስተ መጨረሻም ሃያ የሚገኙትን ምዕራፎች በሚገባ እንመለከታለን። ወደ ቃሉ ወደ ኃይለ ቃሉ ከመሄዳችን በፊት ወገኖቼ ልትረዱ ይገባል። ይህ መልእክት ዛሬ የመጣው መልእክት ስምንት ከወጣ ከሁለት ዓመት ወዲህ ነው። ያደግት ስምንት ከወጣ ሁለት ዓመት ሆኖታል። ዛሬ ይህ የምትሰሙት ኃይለ ቃል ከፊታችሁ ተፈጻሚ የሚሆን የሚከናወን ምንም አይነት ኃይል የማያስቆመው ጠላቶችም ይህንን ሲደብቁ ሲሸፈኑና ሲከላከሉት የኖረው ኃይለ ቃል እግዚአብሔር ሲፈቅድ ሁሉ ነገር በሰዓቱ እንደሚገለጽ ሁሉ ዛሬም ይህ ኃይለ ቃል ወደ እናንተ ይነገር፣ ይተነተን፣ ይገለጽ ዘንድ ፈቃዱ ስለሆነ እነሆ በፊታችሁ አደርሳል። የሉ ላይ ለቃል እንዲህ ይለናል። ለሰባቱም መላእክት ሄዳችሁ የእግዚአብሔርን የቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ከመንበሩ ሰማሁ ይላል። ደግሜ ልግለጽላችሁ። ለሰባቱም መላእክት ሄዳችሁ የእግዚአብሔርን የቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ከመንበሩ ሰማሁ ይላል። ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። የአውሬውን ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። ይህ ሲሆን እግዚአብሔርን የካዱ በተለያየ የውሸት እምነት ማለትም ዲያብሎስ የፈጠራቸው እምነቶች መናፍቅ፣ ካቶሊክ፣ እስላም፣ ሽንቶይዝም፣ ቡድሂዝም፣ ሂንዱይዝም፣ ቅባት፣ ጸጋ፣ ዋቄፈታ ወዘተ በሙሉ አውሬውን ያስመለኩ ለእሱም ያሰገዱ ስለሆነ ማንም ከኢትዮጵያ ተዋህዶ ኦርቶዶክስ እምነት ውጪ የሆነ ሁሉ የሚመታበት ይሆናል። የውሸት ተዋህዶ ኦርቶዶክስ እምነቶችን አላልኩም፣ ስሙን ያንጠለጠሉትን ብቻ አላልኩም፣ በተግባርም በእምነት የሌሉትን ሁሉ አላልኩም። በእርግጥ በእውነትና በመንፈስ ተዋህዶ ኦርቶዶክስን በልባቸው ያነገሱትን እውነትን፣ የጨበጡትን ከእግዚአብሔርም ጋር የሰመረ ግንኙነት ያላቸው እኛም፣ ቤተሰቦቻችን፣ ወገኖቻችን የምንላቸውን ማለት ነው። ቁስሉ ብርቱና የማይድን ሞትን የሚያስመኝና የሚያስለምን ነው። ሁለተኛውም ጽዋውን በባህር ውስጥ አፈሰሰ። እንደ ሞተም ሰው ደም ሆነ፣ በባህርም ከሚኖሩት ህይወት ያለበት ነፍስ ሁሉ ሞተ። ልብ እንበል። የዚህ ቁጣ መፍሰስ የባሕሩን ህይወት ያለበትን ሁሉ ካጠፋ፣ አምሳ ከመቶ የሚሆነውን የሰው ምግብ የሚሸፍኑ ዓሣዎች በሙሉ ይጠፋሉ። እንዲሁም ወደ መጥፎ ጠረንና ሽታ ባህሩ ሁሉ ስለሚለወጥ የመጥፎ በሽታዎች ሁሉ ምንጭ ሆነ ማለት ነው። በትኩሳትም ተቃጠሉ ይላል። ሦስተኛውም ጽዋውን በወንዞችና በውሃ ምንጮች ውስጥ አፈሰሰ፣ እነርሱም ደም ሆኑ። የውሃውን መልክ ያለህና የነበርክ ጌታ ሆይ፣ ቅዱስ ሆይ፣ እንዲህ ስለ ፈረድህ ጻድቅ ነህ። የቅዱሳንና የነቢያትን ደም ስላፈሰሱ ደምንም ደግሞ አጠጥ የሚገባቸው ነውና ብሎ ሲናገር ሰማሁ። ከመሠዊያውም፣ አዎን፣ ሁሉን የምትገዛ ጌታ አምላክ ወይ፣ ፍርዶች እውነትና ጽድቅ ናቸው ብሎ ሲናገር ሰማሁ። የዚህን አንድምታ ደግሞ ስንረዳው በምድር ላይ ያሉ ወንዞችና ምንጮች ደም ከሆኑ የሚከሰተው እንደ ግብፅ ሕዝብ በውሃ ጥማለቅ ማለት ነው። መላ የሰው ልጅ ውሃን ካጣ ዕድሜው ለሳምንትም አትቆይም! ባሕሩ ጨው ስለሆነ አይጠጣም። አራተኛውም መልአክ ጽዋውን በፀሐይ አፈሰሰ፣ ሰዎችን በእሳት ልታቃጥል ተሰጣት። ሰዎችም በታላቅ ትኩሳት ተቃጠሉ፣ በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት ንስሐ አልገቡ። እንግዲህ ከቁስሉም ከውሃ ጥማቱም በላይ ብርቱ የሚያቃጥልና የሚያነድሳት ክፉ ሰው ሁሉ ሲወርድበት ሞትንም ፈልጎ ሞት ሲሸሸግበት ልዑልም መሳደብ ይጀምራል ማለት ነው እንደ አባቱ እንደ ዲያብሎስ። አምስተኛው መልአክ ጽዋውን በአውሬው ዙፋን ላይ አፈሰሰ መንግሥቱም ጨለማ ሆነች። ከስቃያቸው የተነሳ ምላሳቸውን ያኝኩ ነበር። ከስቃያቸውና ከቁስላቸውም የተነሳ የሰማይን አምላክ ተሳደቡ፣ ከሥራቸውም ንስሓ አልገቡ። ይህ እርምጃ ከፊትህ የመጣ ነው። ብርቱና የሚነዘንስ ቁስል፣ ማያስተኛ የማያስቀምጥ ቃጠሎ፣ እጅግ ብርቱ እሳት፣ ከብርታቱ የተነሳ ጥርስን የሚያሳኝክ መቆሚያ የሌለው ለማረፍ ሞት ቢፈለግ የማይገኝበት ይህ ነው የመጣልህ ወገኔ። እግዚአብሔር ሊያደርገው የወደደውን እንሆ እየነገርኩህ ነው። ወገኖቼ፣ የእግዚአብሔር ቤተሰቦች እናንተ ቀድማችሁ ንስሓ ገብታችሁ የተዘጋጃችሁ የተጠነቀቃችሁ ስለሆነ ይህ ፍርድ ለእናንተ አይደለም። እናንተ ባለ ምልክት የሆናችሁ ወገኖች ሁሉ ይህ እናንተን አይመለከትም። ስድስተኛውን መልአክ ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ፣ ከፀሐይም መውጫ ለሚመጡ ነገሥታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬ አፍ፣ ከሐሰተኛው ነቢይ አፍ ጓጉንቸሮች የሚመስሉ ሦስት ርኩሳን መናፍስት ሲወጡ አየሁ። ምልክት እያደረጉ ያጋንንት መናፍስት ናቸውና በታላቁ ሁሉም በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ነገሥታት ሁሉ ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ። ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው። በዕብራይስጥም አርማጌዶን ወደሚባል ስፍራ አስከተቷቸው። ይህም ከፊታችን የሚጠብቅ በምድር ያልታየ ዓለምን ሁሉ የሚስብና የሚያካትት አብዛኛውን የዓለም ሕዝብ የሚፈጅ ጦርነት ይሆናል ማለት ነው። ሰባተኛውም መልአክ ጽዋውን በአየር ውስጥ አፈሰሰ። ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። መብረቅና ድምፅም ነጎድጓድም ሆኑ፣ ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። ከሁሉ በለጠ። ታላቂቱም ከተማ በሦስት ተከፋፈለች፣ የአሕዛብም ከተማዎች ወደቁ። ታላቂቱም ባቢሎን የብርቱ ቁጣ ወይን ጠጅ ሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። ደሴቶቹም ሁሉ ሸሹ፣ ተራራዎቹም አልተገኙም። በሚዛንም አንድ ታላንት አንድ ታላንት ማለት ሦስት ፈረሱላ ነው የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎችም ከበረዶው መቅሰፍት የተነሳ እግዚአብሔርን ተሳደቡ፣ መቅሰፍቱ እጅግ ታላቅ ነውና። ከዮሐንስ ራእይ ምዕራፍ አስራ ስድስት ያለውን ቃል ነው የተመለከት ነው። እንግዲህ ወገኖች መልእክታቱን ሁሉ ወደ ኋላ እየሄዳችሁ ልብ ብላችሁ ተመልከቱ። እነዛ እየተፈጸሙ ነው የመጡት። በመልእክት ሶስት ውስጥ ስለ ዘመኑ ገዢ፣ በወቅቱ የነበረው ገዢ የወያኔ አገዛዝ ነበር። ለነሱ መልእክት ሶስት ሲሰጥ ሲደርሳቸው ታንክ ጀት ይመጣል ብለህ አትገሰል፣ እሳቱ ያለው እጉያህ ውስጥ ነው የሚል ቃል በመልእክት ሶስት ውስጥ ታገኛላችሁ። በእርግጥም ያ እሳት በጉያቸው ነበር። ከራሳቸው ኮትኮተው አስተምረው አምኖትና ታምኖባቸው ታምነውበትም ያሳደጉት የዛሬው ጠቅላይ ሚኒስትር እነሱ የሾሙት እነሱ አምነው በቦታው ላይ ያስቀመጡት ሰው ነው ዛሬ የምታዩትን ሁሉ እንዲከናወንባቸው ፊታውራሪ ሆኖ የተገኘው ቃሉ መልእክቱ ከጉያች ውስጥ ነው። ሰዓቱ ያለው ያለው ለዚህ ነው። ይህንን በዚህ ወቅት ያስታወስኳችሁ ሁሉም የእግዚአብሔር ቃል በመልእክቱ የተጠቀሰችው ሁሉ እንደምትፈጸም እንደ ምሳሌ ላንሳላችሁ ብዬ ነው። ሌላው በመልእክት አምስት ውስጥ እንደምታዩት በሽታዎች እየፈሉ ቫይረሶች እየፈሉ ይመጣሉ ይላል። ዛሬ ይሄው እንደምታዩት ዓለምን እያስጨነቀ ያለው በሽታ በክትባት እንከላከላለን ብለው እየደከሙ ትሰማላችሁ። እነሱ አይ ተሳካልን፣ አሁን በክትባት እንከላከለዋለን ሲሉ ባህሪውን ቀይሮ ደግሞ አዲስ ቫይረስ ተከስቶ ይኸው በታላቅ ፍጥነት እየተስፋፋ ይገኛል። ገና እጅግ ብዙ የምትገረሙበት፣ የምትደነቁበት፣ የምትደነግጡበት መግቢያ መውጫም የምታጡበት ታላቅላቅ ቁጣና መቅሰፍት ከፊታችሁ ወረፋውን ይዞ ተሰልፏል። ወገኖቼ፣ የእግዚአብሔር ቤተሰቦች እናንተ የንን ሁሉ እውነት ስለምታውቁ ላትገረሙ ላትደነቁ ትችላላችሁ። ምክንያቱም እግዚአብሔርን ታውቃላችሁና ነው።